በስማ ዛሬ ማለት ነው እጅግ በጣም የደከመ ቀን። እኔ እንደዚህ የሆነ ስራ እንትን ብሎ ምናምን ድካም ያለው ሁሉ አይመስለኝም ነበር። እጅ እንደምታዩት በጣም አቧራ በጣም ደግሞ ማለት ነው ከለሬ እስከሚቀየር ድረስ ምን ላችሁ ፈልጌ ነው ቤተሰቦች፣ ሰላም እንደምን አላችሁ? እግዚአብሔር ይመስገን በጣም ሰላም ነኝ፣ ስጦታይ ነኝ። ዛሬ ደግሞ በአዲስ ነገር መጥቻለሁ ማለት ነው። እስኪ እስከ ዛሬ ያው የተወሰነ እቃ ነበር የተረከብኩት ከስደት አለም ስንመጣ በጣም በጣም እንደነግጣለን፣ እንደናገራለን ምን አይነት ስራ እንደምንሰራ ግራ እንጋባለን። ከዛ እስከምንገባበት ድረስ በጣም ፈሪዎች እንሆናለን እና እኔ በትንሽ ነገር ደፍሬ ገብቼ አሁን ላይ በጣም እየፈራሁ ነበር የገባሁት። በጣም ግን መፍራት እንደሌለብን ነው አሁን እየነገርኳቸው ያለሁት። አሁን ሱቄን እንዴት ፏ እንዳደረግኩት ማለት ነው ቤተሰቦች። እንግዲህ አዲስ አበባ ሄጄ አዲስ እቃ አምጥቼ ነበረ እንደምትመለከቱት ቆንጆ ቆንጆ ቆንጆ እቃዎችን ነው እነኝህ ጫማዎች አሁን ለምሳሌ አዲስ የገቡ ናቸውና የመጀመሪያ ሱቄን ካያችሁት መጀመሪያ እንደከፈትኩ ካያችሁት የሆነ ጭር አይነት ነበር ያለው። እንትን ነው ስራ ቦታ ማለት ብዙ ምንብዛም ልብስም ጫማም አልነበረውም በፍራቻ ስለነበረ። ግን እኔ የተረዳሁት በጣም ደፋር መሆን ያስፈልገናል። እውነት ነው። ከአረብ አገር ስንመጣ በጣም ፈሪዎች እንሆናለን። ምን አይነት ስራ ስራ እንደምንሰራ ግራ ተጋብተን ከዚያ በኋላ ደግሞ በቃ የሆነ አላ አለ በቃ ደፋር አንሆንም እየሆነ ሰማይና ምድር ድብልቅልቅ ያለ አይነት ስሜት ነው የሚሰማው። ሆነ የተሰማኝ የምነግራችሁ ግን በቃ ይሄንን ቡቲክ ስረከ ማለት ነው። ቤተሰብ አላማከርኩም። ማንንም ሰው አላማከርኩም። እኔ በቃ ብሰራ ብዬ ከበፊት የምመኘው ምኞቴ ቡቲክ በጣም ደስ ይላይ ነበር። ከዚያ ምግብ ቤት በጣም ወድ ነበረ። ከዚያ ደግሞ ድምፃዊ መሆን ወድ ነበር። እሱን ነው አላሳካሁም ብዬ የማስበው። አሁን ላይ ቡቲኬን በጣም ቆንጆ አድርጌ ቆንጆ ቆንጆ ከስተመር አበችበታለሁ፣ ስቤበታለሁ። ለ በነገራችን ላይ ገና ከመጀመሪያ ከአዲስ አበባ እቃው ሲመጣ ይሄ ነበር

የነበረ አስመጣ ጎረቤቶቼ ምናምን ነገር ወዛደር ካስቀመጠው በኋላ በጣም ደግሞ የነበረ ከዛ አስገቡልኝ። ወዛደሮች እነኝህ ጎረቤቶቼ ናቸው። እንደምትመለከቱ ሱቁን አሁን ማየት ትችላላችሁ። ሱቁ የበፊቱ ማለት ነው፣ የሆነ አይስብም ነበር፣ ድባብ የለውም። አሁን ላይ ግን ገና ወደፊት ብዙ ብዙ ነገር አስቤያለሁ ማለት ነው። እንደ እግዚአብሔር ፍቃድ ቡቲኬን የራሴ ሎጎ የራሴ ባነር አሰርሲ የምታዩት ይሆናል። ይሄ ነበር እንግዲህ ሱቁ ማለት ነው። ምንም አልነበረውም። ይሄ የተወሰነውን ከደሴ አምጥቸው ነበር፣ ሌላውን ደግሞ ይሄንን ቡቲኩን ስረከብ የተረከብኩት እቃ ነበር። ምንም ማለት የሚጥም ነገር አልነበረም። ግን ደስ የሚለው ነገር የሆነ ሀገራችን እኔ ያለሁበት ሀገር ማለት አሁን ያለውበት ምርጥ ነው ይሆን አዲስ ሰው ይቀበላሉ፣ ምናምን በዛ ነገር በዛ እቃ ብዙ ከስተመሮችን ይዤበት አለውኝ። እና አሁን ላይ ደግሞ እስኪ ምን ምን እቃ እንዳመጣው ታዩታላቸው። እንግዲህ ጎረቤቶች እንደዚህ እያወጣጡት ነው እንደዚህ እያወጣጡት እየፈተሁልኝ ምናምን እያወጣጡልኝ ነው። ልብሶች ምን ምናመጣሽ ምናምን ነው እያለኝ ማለት ነው። እና የሚገርም የሚቀርም ዕቃ ይዤ ነበር የመጣሁት። እንደምትመለከት ሲሄድ ድስቶ ብራሱ እንትኑ ገና ግን አልተዘጋጀም። ይህን ራሱ አዲስ ነው ያልኩትኝ ገና አስተካክለው ነው። በጣም ቆንጆ ቆንጆ ነገር አምጥተሻል እያሉ ነበረ ልጆቹ። በጣም ጫጫታ ስለነበረ ዋጋዛ ምናምን ስለነበረ ድምፃ ይህን እሱን አላስገባውም እንደምትመለከቱ። የሚገርም የሚገርም ቲሸርት ይዘሽ መተሻል እያለ እንትን እያሉ ነበረ የነበረው እስኪ መጨረሻ ላይ እንግዲህ የማሳያችሁ ይሆናል የእውነት ማለት ነው። እኔ እንደዚህ ድካም ተሰምቶኝ ያህል በህይወቴ ማለት እችላለሁ። ለካ ድካም አለው ገብቷችኋል። ግን ድካምም እየደከማችሁ እያለ ማለት ነው በጣም ስራው ያረካችኋል፣ ያስደስታችኋል። የሰው አቀባበል ምናምን በጣም ነበር ደስ የሚለው ማለት ነው። ያው እያወጣጡልኝ ነው፣ መጨረሻ ላይ ግን ትተውኝ ይሄዳሉ ማለት ነው። ካወጣጡ በኋላ እነሱ ራሱ ደግሟቸው ትተውኝ ይሄዳሉ። እነኝ ደግሞ ጫማዎች ነበሩ፣ ቃየን እየፈታቸው ምናምን እያዩ ነበር የነበረው። እና በጣም ምርጥ ምርጥ ነገር አብተሻል እያሉ ነበር የነበረው፣ አያቸዋል እንትን ሲሉ እያወጣጡ ምናምን ልብስ ላይ ድክመት ላይ የሆም እያለ ነበር ልጁ እና መጨረሻ ደግሞ እንግዲህ የማሳያችሁ ይሆናል እና እህቶቼ፣ በዚህ አጋጣሚ ላስተላልፋችሁ ወይም ደግሞ ልነግራችሁ የምፈልገው ነገር ደፋር መሆን ምን አይነት ዋጋ እንዳለው ነው እኔ እያወቅሁት ማለት ነው። ደፋር መሆን ምን አይነት ዋጋ እንዳለው ነው። እኔ እኔ እንዴ እየተረዳሁት ማለት ነው። ምክንያቱም እኔ ገና እንደመጣሁኝ ሁሉንም አየሁ። ዞር ዞር ብያየው ምናምን ነገር ምግብ ቤቶችን አየው ምግብ ቤት ከመጀመሪያ ብሰራ ደስ ሲለኝ ነበር፣ ግን የሚሆን ቦታ አላገኘውም ነበር እና ዝም ብዬ ቡቲኩን ተረከብኩት ማለት ነው። በነገራችሁ ላይ ይሄንን ቡቲክ ለመረከብ ወይም እንደዛ አይነት ስራ ለመስራት ብዙ ብዙ ወረት የሚያስፈልጋችሁ ከመሰላችሁ በጣም ተሳስቷችኋል። ከምር ማለት ነው። እንደምትመለከቱት ልብሱን ዝርግፍግፍግፍ አድርገውልኝ ሄዱ ማለት ነው። ይሄ ደግሞ ቤተሰብ ነው፣ ያጎቴ ልጅ ነው። እሱም እንደዚሁ እያገዘ ነበር የነበረው ያው በዚህ መልኩ እንትን ብያዋለው። ግን ቆይ ብዙ ነገር እንደምትመለከቱ ኮሴቱ ስማ፣ በጣም በጣም ነበረ አዛ የሚያደርገው ቀን ሙሉ ማለት ነው። ቀን ሙሉ ነበር ስሰራ የነበረው። ቆንጆ ቆንጆ ነገሮች እንደምትመለከቱት አምቻለው። ጫማዎች፣ ጃኬቶች የሴት ቦርሳዎች፣ የተለያዩ ነገሮች ነበር የያዙት። በጣም ደስ ብሎኝ ካስተካከልኩት በኋላ ሰው ማናገር አልችልም ነበር፣ መጀመሪያ ላይ ማለት ነው። በጣም በጣም ነበር እንትን ያልኩትኝ የደከመኝ ማለት ነው። በጣም ደግሞ ምናምን ነገር እና በዚህ መልኩ ሳይቃቀልኩት አገዙ። በእውነቱ ነገር አግዘውኛል እነሱ ራሱ ማለት ነው። እንደምትመለከቱት ስርክርክርክ ብሎ ያው ተሰቅሎ አብቅቷል በየቦታው ጃኬቶችንም፣ ቀሚሶችንም የተለያየ ሴት የሚሆንትን ስለሆነ በዚህ መልኩ አስተካክዬ እንደምትመለከቱት፣ ምሳ ያልተበላም በነገራችሁ ላይ እኔ በብዙ እንደምትመለከቱት እዚህ ጋር የሆነ ኩንታል ምናምን ይታያችኋል አይደለ? እነሱ እኔ እህል ራሱ ጤፍ እየገዛው ምናምን መጋዘን ያደርጋለሁ ማለት ነው፣ ለትርፍ ማለት ነው። ቤተሰቦች በነገራችሁ ላይ አንድ አይነት ስራ ነቃ ካላላችሁ አንድ አይነት ስራ ከባድ ነው። ቡቲክ ብቻ ዝም ብዬ ቁጭ ብዬ እንትን ከምል ብዬ በብዙ መስኮች እየተንቀሳቀስኩኝ ነው። በጣም ድባቡ እጅግ በጣም እኔ ተደስችበታለሁ። ለምንድን ነው እስከ ዛሬ ይህን ያክል አመት የቆየሁት ለምንድን ነው እስከምል ድረስ ማለት ነው እና ቀጣይ ደግሞ እንደ እግዚአብሔር ፍቃድ አሁን እየተንቀሳቀስኩበት ነው፣ እያስተካከልኩኝ ነው። ያንንም የማሳያችው ይሆናል። እዛው ደግሞ ከቡቲኬ ፊት ለፊት ደግሞ ምግብ ቤት አሁን እያዘጋጀውኝ ነው ቦታውን ማለት ነው። ገና አልጨረስኩም። ያንንም የማሳያችሁ ይሆናል። ግን ደግሞ ቤተሰቦች ምርጥ ይሄ መዳም ቅመሞች እንግዲህ ስራ ቦታ ነው። ምሳ ራሱ የምበላው ይዤ አጥቅሼ ነው መጣሁ። ያው ጾም በሳት ጾም ራሱ ስለሆነ እዚሁ አጥቅሼ ነው የምመጣው እና የምበላው ማለት ነው። እንግዲህ ምሳዬንም ለመፍላት እዚሁ ነው ማለት ነው። እንደምትመለከቱት ያኛው የከዘንኩት ጤፍ አለ። እሱን እስኪ ከቻልኩኝ ወደ መጨረሻ ሌላም ስላለ ማለት ነው አሳያችኋለሁ። በጣም እጅግ በጣም ሀገር እኔ ተመችቶኛ ማለት ይችላለሁ። እግዚአብሔርን በጣም ነው ድረስ ያለኝ በጣም ደስተኛ በጣም ሀፒ ደስተኛ ሁኜ ያለሁት እና እኔ ወደ ከሀረብ ሀገር መታችሁ ወደ ሀገራችሁ በጣም የምትደናገሩ ደፋር የማትሆኑ ካላችሁ የእውነት ደፋር ሆኑ ነው የምለው። ካልደፈራችሁት አንዱን ነገር ስራው ምንም ሊገባችሁ አይችልም ማለት ከሰውም ጋር ገና የሆነ አንድ ግባባ መጀመሪያ ላይ ማለት በጣም እኔ እኔ የራሴን ነው የምነግራችሁ። በጣም ፈራ ነበረ የነበረው ማለት ነው። በቃ ስራ ለመጀመር ከሳስ ባይሸጥ ከሳስ የሚለው ብዙ ነገር ያሳሰበኝ ነበር እና እግዚአብሔር አምላኩ ላይ አንተ አንተ ታውቃለህ የገባው ማለት ነው። በቃ ቤተሰብ ራሱ ተረጋጊ ቆይ ያሉ ነበር የነበረው። እነሱንም አልሰማኋቸውም እነሱ ጋር ወር ተቀምጫሉ። በነገራችሁ ላይ ወር ተቀምጥኩኝ። ከዛ በኋላ ወደ ከተማ ምናምን ነበር ያሰብኩት። አዲስ አበባ ደብረ ብርሃን ምናምን ነበር ያሰብኩትኝ እና ቤተሰቦቼ በጣም እኛ እንዴት አንድ ልጅ ንጣ ጎናችን ሲሉኝ ሁሉንም ነገር እርግፍ አርጌ አንዳንዴ ምኑ ነው ጥቅሙ ማለት ይሄን አክል ዓመት በአረብ ሀገር ኖርኩኝ። ከዛ ደግሞ መጥቼ ከቤተሰብ ጋር ቤተሰብ እንደዚህ እየለመንኝ አሁንም ለመራቅ የሆነ በቃ ላይፍ ምንድን ነው። ያን ነገር አሰብኩኝና ሁሉም ጓደኞች እንዴት ጌጣ ላይ ምናምን ምናምን ይሉኛልና፣ እኔ ወሰንኩኝ ሄድኩኝ። ዞር ዞር ብዬ አየሁኝ፣ ቡቲኮችን አየሁ፣ ያሉትን እቃዎች ምናምን አየሁኝ። ምናምን ነገር ከዛ ተረከብኩኝ፣ ተፈራረምኩኝ ምናምን ነገር ቦታውን ከቡቲኩን ከነልብሶቹ መጀመሪያ ላይ ተረከብኩኝ ማለት ነው። ከዚያ መጨረሻ ላይ ለቤተሰብ ሄጄ እንደዚህ እንደዚህ ስላቸው፣ በጣም ነው ደስ ያላቸው። የክርስቶስ እንደው መድኃኔዓለም ቤተሰብ ያላችሁ እናትና አባታችሁን እድሜ ጤና ይስጣችሁ። እኔ በጣም ደስተኛ ነኝ። እግዚአብሔር ነው የሚላችሁ። በቃ እናትና አባት ካላችሁ አላቅም። እኔ እንጃ። እኔ ማለት ነው እኔ ካለሁበት ትንሽ ወጣ ይላሉ ቤተሰቦቼ። እነሱ ገጠር አካባቢ ናቸው። ቢያንስ ሀያ ደቂቃ በመኪና ምናምን እንደዚህ ያስሄዳልና እኔ ደግሞ ከተማ ነው ያለሁት። ቤቴም ከተማ እዛ ጋር ነው የምኖረው እና ከሰኞ እስከ ቅዳሜ ድረስ ገበያ አለ እኛ ጋር ማለት ነው። እሁድ እሁድ ግን እኔ አልከፍትም። እና ቅዳሜ ማታ እስከሚደርስ እንዴት እንደምቸኩል በጣም ነው የሚናፍቁኝ። ያ ማለት እንደዛ አይመስለኝም ነበር። አለቅም። ቤተሰብ የሚሰጣችሁ ፍቅር፣ ቤተሰብ የሚሰጣችሁ ሞራል፣ በቃ አለቅም። እኔ እንጃ ምን ልበላችሁ እና አንዳንዴ ከዛም መጥተን ከተማ ምናምን እንላለን። ገጠር ላይ ግን በጣም ነው የሚሰራው በጣም እኔ እኔ ያየውስ ማለት ኑሮዬ ኑሮዬ ነው፣ ፈታ ብዬ ዘና ብዬ ጽድት ብዬ መኖር እችላለሁኝ ከተማም ሆነ ገጠር ማለት ነው። ያው ገጠር ላይ ትንሽ እንትን የሚለው ዝናብ ምናምን ሲጥል ትንሽ ከባድ ነው። ቢሆንም ግን እኔ ያለውበት እኔ እንጫለቅን በጣም ተመችቶኛል። እኔ ምን ለማለት ፈልጌ ነው መሰላችሁ? ስትመጡ ከሀረብ ሀገር ስትመጡ እንደዚህ ከተማ ላይ ፊጥ ማለት የለባችሁም። ስራ አድጋችሁ ማለት የምትቀየሩት የት ነው? ገጠር ነው። በነገራችሁ ላይ ማለት ነው፣ እንደምትመለከቱት ቆንጆ ቆንጆ ሱሪዎችን ስቶክ ሱሪዎችን እንግዲህ ከነስማቸው ሸምድቼ አውቄ ማለት እችላለሁ። ስቶክ ሱሪዎች በጣም ተፈላጊ ናቸው፣ እና እነሱንም ይዤ መጥቻለሁ። የሴት ቀሚሶች፣ የሱፍ አላባሾች፣ ከረባቶች፣ የሚገርሙ የሚገርሙ ጫማዎች፣ የሚገርሙ ሹራቦች፣ ቲሸርቶች፣ ብቻ በጣም ኳሊቲ ኳሊቲ የሆነ ነገር ነው ይዤ የመጣሁትኝ እና እኔ በጣም ደስተኛ ነ፣ ቤተሰቦች እንድታበረታቱኝ፣ ላይክ ሼር፣ ሰብስክራይብ እንድታደርጉኝ እፈልጋለሁ። እናንተም ደግሞ በህይወታችሁን ወይም ደግሞ እድሜያችሁን በስደት ሀገር መጨረስ የለባችሁን ብዬ ነው እኔ የማስበው። እዛ ጋ ሆነን የምንሰማውና እዚህ ጋር የምናየው በጣም ልዩነት አለው። በጣም ማለት ነው። እዛ ጋር በጣም ብዙ ነገር እኔ እዚህ እዚህ እዚህ ከመጠዋለ ስለ ጦርነት ሰምቻ አላቅም። እግዚአብሔር ማለት እኔ ያለሁበት አሁን ምንም ነገር ስለሌለ፣ እንግዲ አራቸውን ምናምን ሆነኝና ምንም ነገር ስለሌለ ሰምቻ አላቅም። ስለዚህ እዛ ጋር ግን ብዙ ነገር ስለ ኑሮ ውድነት ምናምን ምናምን ይወራል ከሰራችሁ ትኖራላችሁ አድፍሩ ማርያምን ሀገራችሁ ገብታችሁ የራሳችሁን ህይወት የራሳችሁን መስመር የያዙ ነው የምለው እኔ እንደዛ ነው የምመክረው ማለት ነውና እኔ በጣም ደስተኛ ነኝ እንድታበረታችሁኝ እፈልጋለሁ ቀጣይ ደግሞ የማሳያችሁ ምግብ ቤቱን አስተካክዬ እንግዲህ ያንን ስራ ስሰራ ነው ደግሞ የማሳያችሁ ማለት ነው ምን ልበላቸው፣ ወዳቸዋለሁ። ስጦታው ነኝ እና በቃ ይሄን ይመስላል ማለት ነው። ቤተሰቦች እኔ እጅግ እጅግ በጣም ደስተኛ ሆኜ ነው እየሰራ ያለሁት። በጣም ውጤታማ ያደርጋል ከምር ማለት ነው። በተለይ በተለይ ቡቲኩ በጣም አሪፍ ነው። አሪፍ አሪፍ ነገር ከያዛችሁ ይሰራበታል። ሌላው ነገር ደግሞ ምግብ ቤት ይሰራበታል። እሱን ገና እያስተካከልኩ ነው። ከዚያ በኋላ ደግሞ እነዚህ ጥራጥሬ ጤፍ ነገሮችን ይዛችሁ ምናምን ከዝናችሁ መጨረሻ ላይ ሰኔ ላይ ሐምሌ ላይ ብችት በጣም በጣም ውጤታማ ያደርጋል። ይሄን የምላችሁ በርቱ፣ በስደት ሀገር ህይወታችሁን አታሳልፉ፣ ኑልኝ